በዚህ ዘመን የቱሪዝም ኢንዱስትሪ ምን ያህል በገቢ አዋጭ እንደሆነ በማወቅ ራሳቸውን የቱሪስት መዳረሻ ለማድረግ የሚፎካከሩ አገራት በርካቶች ናቸው። ሀገራቱ ወቅታዊን ሁኔታዎች በመረዳትም የጎብኚዎች መዳረሻዎችን ለማልማትና ምቹ ሁኔታን ለመፍጠር ከፍተኛው የሆነ ገንዘብ በመመደብ ዘርፉን ለማሳደግ በከፍተኛ ሁኔታ በመንቀሳቀስ ላይ ይገኛሉ። አብዛኞቹ የአውሮፓ ሀገራት ለዘርፉ ከፍተኛ ትኩረትን ስለሚሰጡ ከዘርፉ የሚያገኙትም ገቢ ከፍተኛ ነው። አውሮፓዊቷ ሀገር ቡልጋሪያ እንደ ጎርጎሮሲያኑ አቆጣጠር በ2022 ብቻ 337 ቢሊዮን ዶላር አግኝታለች። ቡልጋሪያ በአውሮፓ ውስጥ ከሚገኙት ሀገራት መካከል 16ኛዋ ትልቁ ሀገር ስትሆን በደቡብ ከግሪክና ቱርክ፣ በምዕራብ ከሰርቢያና ሰሜን መቆደንያ በሰሜን ከሮማንያ ጋር ድንበር ትጋራለች። የቡልጋሪያ ብሔራዊ ቋንቋ ቡልጋሪያን የሚል ስያሜ ያለው ሲሆን ከጠቅላላ የአገሪቱ ህዝብ 85 ፐርሰንቱ ይህንን ቋንቋ ይናገራል። ሌሎች ቋንቋዎች 25 ፐርሰንት አካባቢ የሚሆኑት ደግሞ የመቄዶኒያን ቋንቋ ተናጋሪዎች ናቸው። ሌሎች ቋንቋዎች ሮማንያ፣ ቱርክ ይነገርባታል። በቡልጋሪያ ቡርጋስ፣ ፐሎቪዲቭ እና ቫርና በአገሪቱ የሚገኙ ዋና ዋና ከተሞች ቢሆኑም ሶፊያ የአገሪቱ ዋና መዲናና ትልቋ ከተማ ናት። ሶፊያ ከአውሮፓ 14 ተኛዋ ሰፊ ከተማ ብትሆንም በሚያስገርም ሁኔታ የሕዝቧ ቁጥር ግን አንድ ነጥብ ሁለት ሚሊዮን ብቻ ነው። ሶፊያ የአገሪቱ መዲና እንደ መሆኗ ምናልባትም የትራፊክ መጨናነቅ ይኖራል ተብሎ ሊታሰብ ይችል ይሆናል። ሁኔታው ግን ከዚህ የተለየ ነው። በሶፊያ የትራፊክ መጨናነቅ አይታወቅም። በእግር እየተዝናኑ የሚርባትም ከተማ ናት። በየመንገዱ ዳርቻም የሚያማምሩ የመንገድ ላይ ጥበባት ይገኛሉ። የከተማዋ ግድግዳዎች እዛው ተወልደው ያደጉትን ጨምሮ ዓለም አቀፍ ዕውቅናን የተጎናጸፉ አርቲስቶች ሐሳቦቻቸውን በነፃነት በስዕል የሚያቀርቡበት ስፍራ ነው። በጎዳናዎቹ ላይ የሚታዩትን የስዕል ጥበቦች እየተመለከታችሁ ስትሄዱ ከዚህ በፊት ሶፊያን ጎብኝተው የተመለሱ ቱሪስቶች እንዲሞክሩ የሚመክሮት በመንገድ ላይ የሚሸጡትን ምግቦች እንዲመገቡ ነው። በሶፊያ በመንገድ ዳር ላይ ተሰርተው የሚሸጡ ምግቦች በጣም ጣፋጭ ናቸው። ሬስቶራንት ውስጥ ከተመገቧቸው ምግቦች እኩል ጣፋጭ እንደሆኑና ልዩነት እንዳላገኙበት የጎበኟት ቱሪስቶች ይናገራሉ። ከውጪ አንጻርም እርካሽ እንዲሆኑና በበጀት ለሚንቀሳቀሱ ለኪስ ተስማሚ እንደሆነ ይናገራሉ። በሶፊያ ከሚገኙት አስገራሚ ነገሮች አንዱ ሬድ ፍላት የሚባል ቤት አለ። እዛም ሲገቡ ወደ ኮሚኒስት ቡልጋሪያ ወደ ኋላ ይመለሳሉ። ቤቱ በ1980ዎቹ ይመስል እንደነበረው የተጠበቀ ነው። ተራው የቡልጋሪያ ዜጋ በቀዝቃዛው ጦርነት ጊዜ እንዴት ይኖር እንደነበረ የሚያሳይ ነው። በሬድ ፍላት እንደ ሙዚየም አትንኩ የሚባል ነገር የለም። የፈለጋችሁትን መዳበስ፣ መንካት፣ መመርመር ይችላሉ። የትኛውም ክፍል እየገባችሁ ሕይወታቸው እንዴት እንደነበረ ማየት ይችላሉ። የናሽናል አርኪዮሎጂካል ሙዚየም በዛው በሶፊያ ይገኛል። ሙዚየሙ የተገነባው በመስጊድ ቅርጽ ነው። በዛም ከኦቶማን ጊዜ ጀምሮ ያለውን የቡልጋሪያ ታሪክ የሚያሳዩ ቅርጻ ቅርጾች ይገኛሉ። የመካከለኛው ዘመን መጻሕፍት፣ የእንጨት ሥራዎች፣ ስዕሎች፣ ከብረት የተሠሩ ነገሮች ሙዚየም ውስጥ ከሚገኙት መካከላት ናቸው። ሶፊያ ሴንት አሌክዛንደር ኔቭስኪ ቸርች የሚገኝባት ሲሆን የከተማዋ አይኮኒክ ከሚባሉት ሕንፃዎች አንዱ ነው። ቤተ ክርስቲያኑ የቡልጋሪያ የኦርቶዶክስ ቤተ ክርስቲያን ዋና መቀመጫ ነው። ሴንት አሌክዛንደር ኔቭስኪ ካቴድራል የሶፊያ ብቻ ሳይሆን የቡልጋሪያ ምልክት ተደርጎ ይወሰዳል። በአስገራሚ አርክቴክቸራል ዲዛይኑ የሚታወቀው ሴንት አሌክዛንደር ኔቭስኪ ቸርች የአብዛኛው ቱሪስት መዳረሻ የሆነ ስፍራ ነው። በሶፊያ ሌላኛው የቱሪስት መዳረሻ የሆነው ታሪካዊ ስፍራ ሶፊያስ ባንያባሺ ሞስክ ነው። በ1566 የተገነባው ይህ ታሪካዊ መስጊድ ዲዛይን ያደረገው ማሚ ሲና የተባለው የኦቶማን ኢምፔር አርክቴክቶች አለቃ ከነበሩት ውስጥ አንዱ የነበረው በዓለማችን ታሪክም ምርጥ አርክቴክቶች ከተባሉት ውስጥ አንዱ ነው። ሌላኛው የከተማዋ አንድ ምልክት የሆነው ደግሞ ስታቹ ኦፍ ሴንት ሶፊያ ነው። በከተማ መሃል የሚገኘው ይህ ሀውልት በጣም የሚያምርና ታሪካዊ የሆነ ሌላ የቱሪስት መዳረሻ ነው። የቡልጋሪያ የሰላምና አንድነት የረዥም ባለታሪክ ባለቤት መሆኗን ማሳያ ተደርጎ ይወሰዳል። ናሽናል ሙዚየም ኦፍ ሂስትሪ በዛው በሶፊያ የሚገኝ ሲሆን ሙዚየሙ የሚያምርና የሚወደድ ዲዛይን ያለው ሲሆን፣ በውስጡ የቡልጋሪያን የእያንዳንዱን ታሪካዊ ክንዋኔዎች የሚያሳዩ ቁሳቁሶች ይዟል። ሙዚየሙ ልክ እንደ ውጭው ውስጡም በጣም ውበት ያለው ነው። ሪላ ሞኒስተሪ ሌላኛው የቡልጋሪያ የቱሪስት መዳረሻ ስፍራ ነው። ሪላ ሞኒስተሪ በዩኔስኮ የዓለም ቅርስ መዝገብ ላይ ተመዝግቧል። ሪላ ሞኒስተሪ ከአስረኛው ክፍለ ዘመን ጀምሮ የነበረ ሲሆን በአስራ ዘጠነኛው ክፍለ ዘመን በተነሳ እሳት ከፍተኛ ጉዳት ደርሶበታል። ከአደገው በኋላ መልሶ የተገነባ ቢሆንም አሁን ያለውን ገጽታን እንዲላበስም ተደርጓል። ሶፊያ በአረንጓዴ ስፍራዎቿ የምትታወቅ ሲሆን በዛው የሚገኙ የተለያዩ ፓርኮችም ደን እስከሚመስሉ ድረስ ጥቅጥቅ ያሉ ውበት ያላቸው ናቸው። ቦሪስ ጋርደን፣ ካምባናይት ፓርክ በከተማዋ ከሚገኙ ፓርኮች ታዋቂዎቹ ናቸው። በዚህ ምክንያት የሶፊያ የአየር ሁኔታ በጣም የሚስማማ ነው። ቦያና ዋተርፎል ሌላኛው በሶፊያ ውስጥ የሚገኝ የቱሪስቶች መዳረሻ ነው። ቦያና ዋተርፎል በቪቶሻ ማውንቴን ጫፍ ላይ ነው ያለው። አብዛኞቹ ጎብኚዎች ተራራውን በመውጣት ፏፏቴውን ሳያዩ አይመለሱም። ቪቶሻ ማውንቴን ጫፍ ድረስ መውጣት ከባድ እንደሆነ የጎበኙት ቢናገሩም፣ አንዴ ጫፍ ላይ ደርሰው አካባቢውን ሲያዩ እንኳን ከዚህ ስፍራ መጣሁ ሳይሉ አይመለሱም። በጥንት ዘመን ሰርዲካ እና በመካከለኛው ዘመን ደግሞ ሰሬዴስ በመባል የምትታወቀው ሶፊያ ከክርስቶስ ልደት በፊት ከ700 ዓመት አንስቶ በዚህ ስፍራ ላይ የሰው ልጅ ይኖርባት እንደነበረ ታሪክ ያስረዳል። ሶፊያ በተራሮች የተከበበች ከተማ ናት። በደቡብ በኩል በቪቶቫ በምዕራቡ ሉሊን በሰሜን በባልካን ተራሮች መካከል የምትገኝ ስትሆን ይህም ከማድሪድ እና ከአምዶራ ቀጥሎ በአውሮፓ ሦስተኛዋ ዋና ከተማ ናት። ሶፊያ በዓለማችን ላይ ታሪካ የሚባል የባቡር ጣቢያ ያላት ከተማ ናት። ሰርዲካ ሜትሮ ስቴሽን። ሶፊያ በሮማን ጊዜ ሰርዲካ መባል ነበር የምታወቀው። እናም የዛሬ 12 ዓመት የባቡር ጣቢያውን ሊገነቡ ሥራ ሲጀምሩ 9,000 ስኩዌር ሜትር የሆነ የሮማን ሰፈር ያገኛሉ። የባቡር ጣቢያውንም ያገኙትን የሮማን ሰፈር በማካተት ገንብተውት፣ ሁሉም በነፃ ገብቶ እንዲጎበኝ አድርገዋል። ሌላኛው የሶፊያ ምቹ ሁኔታ ኑሮ ርካሽ ስለሆነ ከፍተኛ ገቢ ከሚያገኙት ጀምሮ እስከ ዝቅተኛ ገቢ ያላቸው ዜጎች ጥሩ የሚባል ኑሮ መኖር ይችላሉ። ሶፊያ በአውሮፓ ህብረት ውስጥ ከሚገኙት ከተሞች በኑሮ ርካችነት አንደኛዋ ነች። በዚህም ምክንያት ሶፊያ የብዙ ቱሪስቶች ምርጫ ሆናለች። የምሽት ድባቡ ሌላኛው የሶፊያ አስገራሚ ገጽታ ነው። ምሽት ላይ ሶፊያ እየደመቀች ትመጣለች። ቀን ከነበረው በላይ የሶፊያ ጎዳኖች በሰዎች ይሞላሉ። ሰዎች በየመንገዱ ዳር ትርኢቶች ሰብሰብ ብለው ሲመለከቱ ይታያሉ። የሚጎበኙ የተለያዩ አስደናቂ ጥንታዊ አብያተ ክርስቲያናት፣ መስጊዶች፣ ሙዚየሞች፣ ታሪካዊ ሀውልታትና ህንጻዎች ያሏት ሶፊያ ሊወራላት የሚገባትን ያህል እንዳልተወራላትም በብዙዎች ዘንድ ይገለጻል።